አንድ ታዋቂ ዶክተር እንደተናገረው ለሕክምና ከሚመጡ በሽተኞች ሰባ አምስት ፐርሰንት ያሉ በበሽታ ፍርሃት የተያዙ ናቸው። የበሽታ ፍርሃትን አማካኝነት የመድኃኒት አካባቢዎች ብዙ ትርፍ እያገኙ ይገኛሉ። ከጥቂት ዓመታት በፊት በተደረገ ጥናት ሰዎች በሀሳብ ብቻ ይታመሙ እንደሚችሉ ታውቋል። በዚህ ጥናትም ሶስት ሰዎች ታማሚዎቹን ምን ሆነሃል? በጣም የታመሙ ትመስላለህ ብለው እንዲጠይቃቸው ተደረጉ። አንዱ ታማሚ ለመጀመሪያው ጥያቄ የሰጠው መልስ ታዲያ ምንም አልሆንኩም፣ ጤነኛ ነኝ የሚል መልስ ነበር። ሌላ ሰው ይህን ሁሉ ጥያቄ ለሁለተኛ ጊዜ ሲጠይቁ ግን ምን እንደሆን፣ ጥሩ ስሜት ግን አይሰማኝም የሚል መልስ ሰጡ ነበር። ተመሳሳዩ ጥያቄ ሶስተኛ ሰው መጥቶ ምንሆናህል የታመምክ ትመስላለ ብሎ ሲደግምለት ግን የመለሰው መልስ የሚያስገርም ነበር። ግጥም እንደታመመህ በሚናገር ስሜት ለስለስ ብሎ አዎ በእርግጥም በሀይታ ነው ያሉ ሲል ይመስላል። ታዲያ ከዚህ ምን ልንረዳ እንችላለን? አንድ ታዋቂ ዶክተር እንደተናገረው ለህክምና ከሚመጡ በሽተኞች ሰባ አምስት ፐርሰንት ያሉ በበሽታ ፍርሃት የተያዙ ናቸው። የበሽታ ፍርሃትን አማካኝነት የመድኃኒት አካባቢዎች ብዙ ትርፍ እያገኙ ይገኛሉ። ከጥቂት ዓመታት በፊት በተደረገ ጥናት ሰዎች በሀሳብ ብቻ ይታመኑ እንደሚችሉ ታውቋል። በዚህ ጥናትም ሶስት ሰዎች ተማሚዎቹን ምን በጣም የታመምክ ትመስላለህ ብለው እንዲጠይቃቸው ተደረጉ። አንዱ ታማሚ ለመጀመሪያው ጥያቄ የሰጠው መልስ ታዲያ ምንም አልሆንኩም ጤነኛ ነኝ የሚል መልስ ነበር። ሌላ ሰው ይህን ሁሉ ጥያቄ ለሁለተኛ ጊዜ ሲጠይቁ ግን ምን እንደሆንኩ አላውቅም፣ ጥሩ ስሜት ግን አይሰማኝም የሚል መልስ ሰጡ ነበር። ተመሳሳዩ ጥያቄ ሶስተኛ ሰው መጥቶ ምን ሆነሃል የታመምክ ትመስላለህ ብሎ ሲደግምለት ግን የመለሰው መልስ የሚያስገርም ነበር። ግጥም እንደታመመ በሚናገር ስሜት ለስለስ ብሎ አዎ በእርግጥም ባህይታ ነው ያለው ሲል ይመስለን። ታዲያ ከዚህ ምን ልንረዳ እንችላለን?